እልልልልልል ቤተሰብ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። በጉጉት ስንጠብቀው የነበረው ሰርፕራይዙ ቀን ደረሰ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ የእውነት ዛሬ በጣም ኢሞሽናልም ሆኛለሁ፣ እጅግ በጣም ደስ ብሎኛል። ኦማይ ጋድ! እንግዲህ ቤተሰብ አሌክስ እንደምታውቁት ከአምስት አመት በኋላ እናቱን አግኝቷታልና እስኪ የነበራቸውን ስሜት አይተን እንመለስ። ከአምስት አመት በኋላ ይቺ ቤተሰብ ቪዲዮን እንግዲህ እንዳያችሁት ነው። ይቅርታ ሙዚቃ ማሰማት ስለማይቻል ነው ኮፒራይት ስለሚይዝ ነው ሙዚቃው ሚት ያደረግኩት እና እጅግ በጣም የእውነት እኔ ምን ልበላችሁ እምባዩላ ነው የመጣው የእውነት በተለይ ደግሞ ከኢትዮጵያ ውጭ የምንኖር ሰዎች ስሜቱን እናቀዋለን። እና ስሜቱን የተጋባብኝ እጅግ በጣም ነው ደስ ያለኝ። አሌክስ እንኳን ደስ ያለህ። ተመስገን የእውነት በዛ ሁሉ መከራ አልፈ በቃ ለዚህ አይዶኑ ኔ ቃላት ሁላ ነው ያጠረኝ። የእውነት ስሜታዊ ሁላ ሁኛለሁ ና ለዚህ በመብቃት እጅግ በጣም ነው ደስ ያለኝ። እግዚአብሔር ይመስገን ለሁሉም ነገር የእውነት ቤተሰብ፣ ቤተሰብን በሰላም ማግኘት ቀላል አይደለም። ገባችሁ? በጣም ትልቅ ነገር ነው እና ቤተሰብ እናትህን፣ እህትህን፣ ወንድምህን፣ ህፃኑን ሁላችሁም በሰላም ስለተገናኛችሁ ለሁሉም ነገር እግዚአብሔር ይመስገን። የእውነት ቤተሰብ በጣም ነው ደስ ያለኝ። ከኢትዮጵያ ውጭ የምንኖር ሰዎች ስሜቱን እናቀዋለን። ከቤተሰብ ጋር መገናኘት ቤተሰብን በሰላም ማግኘት ምን ያክል እንደሚያስደስት ሁላችንም ስሜቱን እናውቀዋለን እና እኔ በጣም ነው ደስ ያለኝ። የእውነት ቤተሰብ በቃ አይዶ ኖ ኢሞሽናል ነው የሆንኩትና ልክ እኔ ቤተሰቦቼን ያገኘው ያህል ነው የተሰማኝ። ቤተሰብ በእርግጥ እኔ ከዚህ በፊት የምታስታውሱ ከሆነ ኡጋንዳ አሌክስ ወደ ኡጋንዳ እንደሚሄድ ነግሬያችሁ ነበረ። የምታስታውሱ ከሆነና ና አሌክስ አሁን ቅድምም በነበረው ቪዲዮ ነግሬያችኋለሁ። አሌክስ አሁን ኡጋንዳ ላይ ነው ያለው። የተገናኙትም ኡጋንዳ ነው የተገናኝተው ነው ምናምን ብላችሁ ግራ እንዳይገባችሁ። ና የአሌክስ እናት ወደ ኡጋንዳ መታ ነው እዛ ነው የተገናኙት እና እኔ በእርግጥ አቃለው ሰርፕራይዝ አለ ስላችሁ የነበረው ይሄንን ነው። ከዚህ በላይ ሰርፕራይዝ የለም። ገባችሁ? ይሄ ትልቅ ሰርፕራይዝ ነው። አንድ አሌክስን እንደሚወድ ሰው ይሄ ትልቅ ሰርፕራይዝ ነው። ምክንያቱም ይሄ ልጅ በሊቢያ አድርጎ በባህር በምን አድርጎ ነው ህይወቱን በብዙ ነገር አልፎ እዛ የደረሰው ገባችሁ? በዛ ሁሉ መሀል ያለፈን ሰው ደግሞ ከዚህ ሁሉ አመት በኋላ ሊገናኙ ነው ሲባል የእውነት እጅግ በጣም በቃ ደስ የሚል ከዚህ በላይ ደስ የሚል ከዚህ በላይ ሰርፕራይዝ እኔ የምትጠብቁም አይመስለኝም። እኔ በጣም ነው ደስ ያለኝ። የእውነት ቤተሰብ ቃል የለኝም። በቃ እጅግ በጣም ደስ ብሎኛል። አሌክስ ላንተ እንኳን ቤተሰቦችን በሰላም አገናኘ እና ይሄ ከዚህ በላይ ምንም ትልቅ ነገር የለም። ቤተሰብ ያውም እናትን በሰላም በጤና ማግኘት እንዲ አምሮባት ቆንጆ ሆና እንደ ማግኘት የሚያስደስት ነገር የለም። የእውነት ቤተሰብ ኦ ማይ ጋድ በጣም ነው በቃ ደስ የሚለው እና እኔ ስሜታዊ ሁላ እየሆንኩ ነው አምባዩ ላይ የመጣ ነው የሆነት ምክንያቱም የእናት ፍቅር እናት የምትወዱ ሰዎች ታቆታላችሁ እናት አእምሮባት እንደዚህ በሰላም መገናኘት ትልቅ ነገር ነው ገባችሁ ምክንያቱም እሱ ያለፈበት መንገድ ደግሞ እጅግ በጣም ከባድ መንገድ ነው ህይወቱን አስይዞ ነው እንደዚህ አልፎ ዛሬ ያው ሁሉ ነገር አልፎ ለመገናኘት የበቁትና ለሁሉም ነገር ብቻ እግዚአብሔር ይመስገን። የእውነት ቤተሰብ ሁላችሁ በቃ አይዶኖ ተመስገን በሉ ሁላችሁ ማለት ነው። እና ፍቅራችሁን ግለጹላቸው ኮመንት ላይ ያ አሌክስ በነገራችን ላይ ኔ ቪዲዮ ያለ እና ሁላችሁም መልካም ምኞታችሁን ገለጹላቸው በኮመንት። የእውነት ቤተሰብ፣ ቤተሰብን እንደማግኘት የሚያስደስት ነገር ምንም ነገር የለም። በቅርብ የተወለደ ወንድም አለው እንደምታውቁ ትንሽ እየሱ ነው የማገኝ በጣም ደስ ብሎት፣ አላለ። ይህ እውነት እኔ ደስታ ሁላ ነው የተጋባብኝ። እና በዛ ሁሉ መንገድ አልፎ ከአምስት አመት በኋላ እናቱን ስላገኘ እጅግ በጣም ደስ ብሎኛል። ያው ኢትዮጵያ መሄድ አይችልም። ኢትዮጵያ መሄድ የማይችልበት የራሱ የሆነ ሪዝን አለው። እሱ ሌላ ነው። ግን ደግሞ ቢሆንም የትም ቢሆን የትም፣ ዋናው መገናኘታቸው ነው። ገባችሁ? እና ሶኔ እንድታስታውሱ ልኝ የምፈልገው ኡጋንዳ ይሄዳል ብያችሁ የነበራቸውን ቪዲዮ ነው። ኦኬ እና እንዳልኳችሁ ሄዷል። የተገናኙት እዛ ነው። ብቻ ለሁሉም ነገር እግዚአብሔር ይመስገን። የእውነት በጣም በቃ አይዶን ነው። አሌክስን የምትወዱ ሰዎች ልክ እንደኔ ነው የምትደሰቱ። ስሜቱ ይገባባቸዋል ብዬ አስባለሁ። ምክንያቱም እናትን አስባችሁታል። እናትን ከአምስት አመት በኋላ ስታገኙ ያለው ስሜት በዛ ላይ ደግሞ በእንደ አሌክስ አይነት መንገድ ከሀገር ወጥታችሁ ህይወታችሁን ነፍሳችሁን አስይዛችሁ በባህር በሊቢያ አድርጋችሁ ሂዳችሁ ገባችሁ። በጣም ብዙ ወንድሞቻችን የአሳ ተራፊ ሁኖ እዛ ይቀሯሉ፣ የሞቱ ያልተመለሱ ገባችሁ፣ እስቲል እስካሁን ከሱ ጋር የሄዱ እንኳን ሊቢያ ላይ ያሉ ሰዎች አሉ። እሱ እግዚአብሔር እርቶት፣ ያ ሁሉ ነገር አልፎ ለዚህ በመብቃቱ እጅግ በጣም ደስ የሚል ነገር ነው። ቆንጅዬ መልከ መልካም እናት እህት ነው ያለው። አሌክስ እና አሌክስ የእውነት አንተ ጀግና ነህ፣ ትለያለህ። በእውነት ቤተሰብ አስባችሁታል። በዚህ እድሜው ሰው ሀገር ላይ ቤት ይዞ እናቱን እህቱ ወንድሙ እንዲመጡ አድርጎ በሰው ሀገር ይሄ እኮ ትልቅ ነገር ነው። የእውነት ቤተሰብና አሌክስ አንተ ጀግና ነህ፣ ትችላለህ። እጅግ እኔ በጣም እኔ በቃ የተሰማኝን መግለጽ አልችልም። እጅግ በጣም ደስ ብሎኛል። ለአንተ እግዚአብሔር ይመስገን ለሁሉም ነገር ቤተሰቦችን በሰላም ስላገኘ እጅግ በጣም ደስ ብሎኛል። መልካም ነገር ሁሉ ይገባሃል እና ደግሞ ሰላም ወርዶ እንደዚህ ዴዚም ከእናቷ ጋር ለመገናኘት ሁሉም ነገር ሰላም የሚሆንበትን ጊዜ እግዚአብሔር ቅርብ ያድርግልን። ሁሉም ነገር በቃ ፍቅር የፍቅር አመት ያደርግልን። እና ቤተሰብ እጅግ በጣም ደስ ብሎኛል። ሁላችሁ መልካም ምኞታችሁን ግለጹለት። ፍቅራችሁን አሳዩ። ለአሌክስ እናት ፍቅራችሁን አሳዩ። የእውነት ፍቅራችሁን ለአሌክስ እናት ፍቅራችሁን በኮመንት አሳዩ ሁላችሁም። እኔ ከልቤ ነው፣ የሰው ደስታ ያስደስተኛል። በተለይ ደግሞ የአሌክስ እና የዴዚ አይሆንልኝም በጨራሽና እጅግ በጣም ደስ ብሎኛል። አሌክስ በድጋሚ እንኳን በሰላም ከቤተሰቦች ጋር ተገናኘ። እና ቤተሰብ ሁላችሁን ፍቅራችሁ እንድታሳዩልኝ እፈልጋለሁ። ይሄ ትልቅ ነገር ነው፣ ገባችሁ? በጣም ትልቅ ነገር ነው። በተለይ ደግሞ እሱ ካሳለፈው ነገር አንጻር በቃ ከእድሜው፣ እኔ አሌክስ፣ የእውነት አሌክስ፣ ትለይብኛለህ ትችላለህ። እና ይሄ ትልቅ ነገር ነው፣ ቤተሰብን በሰላም ማግኘት። ስንቱ ቤተሰቡን ስደት ላይ ሆኖ የቤተሰብ ሀዘን መስማት አለ፣ ብዙ ነገር አለ። ገባችሁ? ከዚህ ሁሉ በኋላ ደግሞ እና ሰርፕራይዝ አለ። አሌክስ የሚደሰትበት ነገር እኛ የምንደሰትበት እኛ የሚያስደስተን እሱ መሆኑ የሚደሰትበት ነገር አለ ስላችሁ የነበረው ይሄ ነው። ከዚህ በላይ እኛንም እሱንም እናትን እናትን እንደ ማግኘት የሚያስደስት ነገር የለምና ሁላችሁም ፍቅራችሁን በኮመንት ሴክሽን ላይ ግለጹ። እወዳችኋለሁ። ሁላችንም ለመገናኘት ከቤተሰቦቻችን ጋር